በልተሽ ትተኝና ከዚያ በህልምሽ ትበያለሽ። አትትኝ በህልምሽ መሪት አልበላም። በህልምሽ በልተሽ ታውቂያለሽ? ሀቅ ሀቅ ነው። በልቼ አውቃለሁ። አሁን በልቼ አውቃለሁ አስታውሻለሁ። አሱ፣ እስኪ ቁርአን ቅሪልን እስኪ

ሁሉንም ሙስሊም እና አንተም ሁሉንም ሙስሊም ውስጥ አለ። እሺ ሌላ ጥያቄ

ዘካ መስጠት ሀጅ ማለት በጣም ጎበዝ ማሻአላህ ማሻአላህ አያችሁ የኢስላምን መሰረት የኢማንን መሰረት ታውቃቸዋለች ጎበዝ ይህን ሁሉ ማን ያስተማረሽ አሱ ኢማንን ልንገርሽ ኢማንን የኢማንን ኢማን ማን ነት ጎረቤት ት እሺ ለአላህ ማመን ለ

ስለዚህ እዚህ እንገባለን። መጽሐፍ ቀለሚንጦስ ነው። ወደ ማውጫው ተመለስ፣ ወደ ማውጫው። ካሜራውን ከፍ አድርገው፣ ካሜራውን ከፈቀው በደንብ እንድናየው። ሶስተኛ ያለውን ሶስተኛ ያለውን ክፈተው፣ ሶስተኛውን ኖ ነው አሳየን፣ አሳየን። አይሆንም ይሄ ሶስተኛው፣ አንድ ሁለት ሶስተኛ፣ ይሄው

ለምን ወጣ ለምን ወጣ አይሆንም አይሆንም ሶስተኛውን ክፈተው ተመለስ ሶስተኛውን ክፈተው ሶስተኛውን ቀየር አሁንም ቀይረዋል

ቀይረዋል። ጥቁር ቀይረዋል። ማውጫው ላይ ሂድ። ወጣ እያቸኋል። ተመለስ ተመለስ። ማነው ያወረደው? በነገራችሁ ላይ አውቆ እኛ ሞዴሬተሮች ናቸው ያወረዱት። ለምድ ያ ማን ያወረደው? ሞዴሬተር እንደዚህ ህን ነገር በጣም ያናዳል። የለም እንደዚህ ህን ነገር አስተካኪ። ሞዴሬተር አንሱባቸው ተመለስ የለም። አይታችሁ ከሆነ አባይቢ የገባው ትልቁ ላ ያለ ካሜራ ድጋሜ ክፈት ካሜራ። ቆይ ቆይ ተረጋ፣ ብራዘር። ቆይ ቆይ ቆይ። ለምን መሰለህ የገባኸው፣ ኢምራን ዋስታ ብል ልታሳየን የገባኸው። ካሜራ ከፍተህ እያሳየህን ነበረ፣ እያሳየህን እያለ ስታዩ ቀይረብናል። ስለዚህ እባክህን አንተ በምትናገው ነገር የምታምን ከሆነ ካሜራውን ክፈትና ማውጫው ላይ ሄድ። የማትፈራ ከሆነ ምን ያስፈራል? የማይል ከሆነ አዋርደኝ፣ እስኪ አዋርደኝ። ስለዚህ ካሜራውን ክፈተዋል። እባክህን ብራዘር ተባረክ፣ ካሜራን ክፈት። ሰው ሁሉ ይታዘበሃል። ከሆነ ማውጫው ላይ ሄድ ስለዚህ ታዘቡ፣ እንግዲህ ሙስሊሞች ታዘቡ በደንብ አያቸው። ይፈራሉ። የማትፈራ ከሆነ ፕሊስ ማውጫው ላይ ሄድ፣ ማውጫው ላይ ሄድ። እያወራ ያለውን አንሰማውም። የማትፈራ ከሆነ ውሸቴ አጋልጠኝ እስኪ ማውጫው ላሂድ። ሽሽሽሆነ ማውጫው ላሂድ ኖ አፕሊኬሽን አንተውም። የማትፈራ ከሆነ ማውጫው ላሂድ አንሰማህም፣ ብራዘም አንሰማህም። ለመሰለኝ የማንሰማህ መጀመሪያ ማውጫው ላሂድ አሳየን። የማትፈራ ከሆነ አጋልጠኝ እስኪ ውሸታም። እንኳን ወላሂ ድጋሚ ላይቭ አልገባም፣ ወላሂ ድጋሚ ላይቭ አልገባም። ክፈተው ክፈተው። ወላሂ አንተ እስኪላ ካላሳየ አደጋሚ አልገባም። ከፍተህ ከየለ ማለት ነው። ከሌለ ወላሂ አልገባም። አሁን ማውጫው ሄደ ሚሁት የውሸት መረጃ ከሆነ ማውጫው ላይ ለምን ነው

ታመላለክ ወገናችን፣ ወገናችን ለምን ፈርተሃል? ኦሬዲ አንዴ ምን መሰለህ ሂድና እንደዚህ ማውጫው። አውቆ እኮ ነው፣ አሳይቼዋለሁ። አውቆ ነው የማፈራ ከሆነ ሂድ እንደዚህ ማውጫው። ግን ደግሞ አይተዋል ስላየው ግን፣ በምታመልኩ አምላክ አትፍራ

ክርስቶስ ከሞተ በኋላ የሚለውን ከሞተ በኋላ የሚለውን ተመልከቱ። በጣም ደስ ይላል፣ ግን አልሐምዱሊላህ። ሪከርዱን ልጠቁት በለ፣ ሪከርዱን ልጠቁት። እሺ፣ ምን ያክል ክርስቲያኖች አጥብሎ ይ እንደሆኑ አሁን ምን ተፈጠረ መሰላችሁ፣ መጣና ኢምራን ዋሽቷል አለ። ኢምራን መጽሐፍ ቅዱስ ላይ ዋሽቷል፣ ሴት ጋ የሚለው ቃል የለም፣ ዋሽቷል አለ። ከዛ እኔ መጽሐፉ አለኝ አለ። ከፈተ ከፈተና ሄደ ያው፣ ተመልከቱ፣ ከፈተና ሄደ ከፍቶ ሄዶ ሲያነባው አለ ሲያነበው አለ። ያው ተመከቱ ያው አለ አለ ይታያችኋል፣ አለ ስለዚህ ምን ያደረገ? ለምን አለካም ቀስቱን ነክቶ ከወጣ ሊከፍት ነዋ። ከከፈተ ደግሞ ይዋረዳል። አያችኋ ሙስሊሞች፣ ግን ድፍረታችን ይህን ያክል ድፍረታችን ድጋሚ ኮሜንት ነው ወላሂ በአምላክ የማይልሃለሁ ወረበል ካዕባ ወረበ ሙሐመድ አዳምጠኝ፣ ወረበ ሙሐመድ እያላሽበት አምር ከፍተህ አንተ እንደዚህ ምንም ሳልፋ በቃ እንደዚህ ማለት ነው። ዝቅ አድርገው እንደዚህ ማለት ነው። ሰው ይቀየረብኝ። ድጋሚ ግን ደግሞ አለ ነው መጽሐፈ ቀለሚንጦስ ላይ አለ። አለ ያው ይተጋቸዋል እና ምን ያክል ለሚፈሩ ተመክቶ መጽሐፍ ቃሉ ዚ ቃል ሲጋ ከመታ በኋላ መጽሐፍ ለዛ ነው ግን መጀመሪያ ሲያወጣው አነበበው ሲያወጣው አነበበው። ሲያነበው እንደዚህ አየው እና ቀየረው፣ መከራከር ጀመረ። እንደዚህ ሄደና አይን ብሎ መከላከል ጀመረ። ለምን ካነበበው እንደሚዋረድ ይገባዋል። ስለዚህ ጎዳኑ ቀየረው። ገባችሁ አይደል? ግን ምን ያክል እንደሚሰሩ አይታችኋል። ይሄ ከፍተኛ ድል ነበር። ግን ቀጥ ተያያዘ። ግን እንኳ እንደ ጀግና ከሆነና ኢምራን ዋሽቶ ከሆነ እኮ ቀላል ነበር።